እሺ ኩል የላስ ሙመንቱ እንዴት ነበር? እስቲ አንገኝ ዝርዝር ዘገባኛ አንል ዝርዝር ዘገባ እንደዚህ እዚያ በኋላ ሄደ። ከዛ በኋላ እንትና ሳመው ጨበጠው አቀፈው ምናምን ገለመለ። የለም እኛ ጋር አላህ እሱ አይደለም አልሰቀሉትም አነሳሁት አለ። እጥር ምጥን ያለች ቃል ከዛም አወርደዋለሁ። የትንሣኤ ከመድረሱ በፊት እንደማንኛውም ሰው ይወርዳል ይሞታል ጋር አዎ እኮ እኮ ግን ሲሞት አሟሟቱ ልክ እንደ ነቢዩ መሐመድ ልክ እንደ ማንኛውም ቁርአን ላይ እንዳሉ ነቢያቶች አሟሟታቸው እንደሚገለጸው ሁሉ የኢሳ አሟሟት እንዴት ነው የተዘገበው? ተመሰለባቸውን ያለውን ለማጥራት ማለት ነው። አሉ ወደፊት ነው የሚሞተው፣ አሟሟቱ እንደ ማንኛውም ሰው ነው የሚሞተው ወደፊት ማለት ይአረግሽ። አስተራረጉ ይቅርታ፣ ሲያርግ አስተራረጉ በምን አይነት ሁኔታ ነበር ማለቴ ምንም የተጻፈ ነገር የለም። ስለዚህ ሁኔታ እንዴት ነው ያደረገው? ይሄ ነው መጽሐፍ ቅዱስ ምን በሶስተኛው ቀን ከሞት ተነስቶ ነው ያደረገው። ግን ይሄ ሁሉ አይገስ ሲሞት ይናገራል፣ ሲቀበር ይናገራል። ስለማድረጉ ሳይሆን ጥያቄ አስተራረሽ እንዴት ነው እኮ አስተራረጉን አይደለም የጠየቅኩ ሲ እንደሱ ቃል ጠየቅሽ። እንግዳውን አስተራረጉ አረገ ተብሎ ነው የተደረሰው አኮ አስተራረጉን። አይዶሚን አስተራረጉን ማለት አይደለም። ማለቴ ያ ሙመንት እስኪያርግ ያለበት ሙመንት እንዴት ነው የሄደው? ልክ አሁን ለምሳሌ እንትን ጋር አስተምሮ ከዛ በኋላ እንደዚህ የሚባሉ ነገሮች አለው አይደለ? እሱ አልተብራራም። ወይ ወይ ደግሞ በአጭሩ ተመሰለባቸውን የሚል ፓርት። ተመሰለባቸው ከሆነ ብዛት ነው። በስራ አሴሩበት አላ፣ በስራ አሴሩበት ከዚህ አላህ ስብሐን ወተዓላ

በዚህም ሁኔታ ባይዘው ሱዬ ግማሽ የሚባሉ እስልምና ላይ ያሉ ወንድሞች እህቶች አብዛኛውን ይህንን ነው የሚሉት። ይሄ እንትን ለ እኔም ኮንፊዩዝ ያደረገኝ እሱ ስለሆነ ልብዬ ነው ስጠይቅ የሚሰጠ መልስ እሱ ኮንፊዩዝ አድርጎኝ ነው። አዎ፣ ስለዚህ ያ ሁሉ የነበረው በዛ ሰዓት የነበሩት ሰዎች ኢየሱስን የሰቀሉ መስሏቸው የመስሏቸው ሌላ የሰቀሉት ማለት ነው ወይ ደግሞ ያሰቃዩት እሱን አይደለም። እሱ ማለት ታለ ታላ አስተካክሎ ነው። እሺ። የመሰላቸው ማን እንደሆነ አይናገርም። ማን ማለት የተሳሳተው ሰው ማነው? የመሰላቸው የመሰላቸው ሰው አይናገርም። በቁርአንና በሐዲስ ላይ አልተነገረም። ሰው ኢየሱስ ቢሆንስ ፊቱን የቀያየረው ወከናችሁ የበቀያየርኩ እንግዲህ አለው ኢየሱስ ራሱ ፊቱ ብዙ ጊዜ ሲቀያየር አይተሽ ታውቂያለሽ። ብዙ ብዙ ጊዜ ሉቃስ ወንጌል ምዕራፍ 24 ላይ ሁለት ሰዎች ሄዱ ነበር። ሁለቱን ተከትሏቸው ሁለቱ በዚያ ገን ከኢየሩሳሌም 60 ምዕራፍ ያለ ወደሚልክ ወደ ኢማውስ ወደሚባል መንደር ይሄዱ ነበር አለ። ሁለት ሰዎች ሄዱ ነበር። ከዛ ኢየሱስ አብሯቸው ይሄድ ነበር ቁጥር 16 ላይ እንዳያውቁት አይናቸው ተይዞ ነበር። ከዛ አብሯቸው ሄድ ነበር ያዋራቸው ነበር። አንተ እንደው ስለ ኢየሱስ ሲነግሩት ስለ ራሱ ሲነግሩት ሲጠይቃቸው ምንድን ነው ይሄ ምናምን ሲላቸው፣ አንተ በኢየሩሳሌም እንግዳ ነህ፣ ለብቻ ትኖራለህ በእነዚህ ቀኖች በዚያ የሆኑ አታውቅም እያሉ ይነግሩታል። እሱም ምንድን ነው አላቸው። እነርሱም በእግዚአብሔርና በዙፊት ብርቱ ነቢይ ስለነበሩ ስለ ናዝሬቱ ኢየሱስ ነው እያሉ ለኢየሱስ ለራሱ ሲነግሩት አብሯቸው ሄዱ። በቃ ምን አላወቁትም ጭራሽ። ቁጥር 21 ላይ ሄደ ሄደ አብረው ሄደው እሱ በመለኮት እኮ ነው። እሱ እሱ ሞቱ በኋላ ስለ እሱ አይደለም የሚያወሩት፣ ነው መጽሐፍ ቅዱስ ስለጠየቅኩ ላብራራልህ ነው። ልክ አሁን እኔ ከአንተ ማብራሪያ እንደምጠብቀው ማለት ነው። ጥቅሱን ነው። አታረጋግጪናትዬ ጥቅሱን ነው። አንተ እዚህ ሀገር ላይ ብቻ ነው እንደምትኖረው እያሉ ያወሩት ነው። እሱ ኢየሱስን ነው አብረዋቸው ሄደ። ከዛ በኋላ ቤት ገቡ። ምግብ ከኛ ጋር እደር አሉት። አላወቁትም። ምግብ አቀረቡለት። በላ ምናም። እስከዚህ ድረስ ያላወቁት ያላወቁት በመንፈስ ቅዱስ ማለትም መለኮቱን ስላልገለጠላቸው ነው። እሱ ያኛ በኛ የሚያወራው አንዴ ተረጋጊ። ስለመለኮት ኮንቴክስቱን ታውቂዋለሽ። ወዴት ነው የሄዱት? እስኪ ንገረኝ። ወዴት እየሄዱ ነበር? አብዱል ከሪም፣ አሁን እኔ መጀመሪያም ተናግሬ አለ በእኛ ማብራሪያ ሳይሆን አሁን የለም መሰለኝ በእኛ ማባረር ምንም አለበአን ሀሳብ ንስሽናአንድ አንድ ሀሳብ እንድስትሽና ተጠረጠረ ያለ ኢየሱስን ሲያናግሩት የነበረው መንገድ ላይ አብሯቸው እየሄደ ነበረ። ስለ ራሱ ነው ሲጠይቃቸው የነበረው አብሯቸው እየሄደ ስለ ኢየሱስ ይነግረው። አንተ እዚህ ከተማሪ ብቻ ነው እንዲህ የምትኖረው እያሉ ያዋሩት ነበር። የሚታያቸው ሰይጣንም መልኩት ሰው ነበር የሚታያቸው አብሯቸው ኢየሱስ ግን ኢየሱስ እንደሆነ ነው የማያውቁት። ከዛ አብሯቸው የሄደ ረጅም መንገድ ተጓዘ። በመሸ ሰዓት ላይ ከኛ ጋር እደር አሉት። ማታ ቀርበዋል፣ ቀኑም ሊመሽ ጀምሯል ብለው በግድ ያዙት። እኛ ጋር እደር እያሉት ነበር። ከእነርሱ ጋር አብሮ ገባ፣ ማዕድ አብሮ በላ። ከዛ በኋላ ከፈተላቸው ኢየሱስ። ምን አወቁ? ከዛ ተሰው ከፈተላቸው ስትል እሱ እግዚአብሔር ራሱ ኢየሱስ

ይታለ ወይ አንዴ ሽናውራ አንዴ ቅርታ ፕሊስ ረጋቤ አአ መጀመሪያ ቁርአን ላይ አንዴ ፕሊስ አአ ቁርአን ላይ ቅድም ተመሰለን የሚለው እዚህ ማናስ ማአላህ ሰለ ኢየሱስ በራሱን የመመሰል ጥበብ አለው። በራሱ ራሱ ራሱን የመቀያየር ጥበብ አለው አልኩሽ። እዚህ የመጀመሪያው አንቺ አላህ ላይ ስትሮጪ ኢየሱስም ሊሆን ይችላል ራሱን የቀየረው ማንም አናቀኝም ሲባል የመቀየር ተባባሪ ጌታችን አንድ የቀየረ ሊሆን የለወጠ ለምን ሲባል የመለወ የመለዋወጥ ሂስትሪ ነበረው። ብዙ ጊዜ ሰዎች ያማኒያን አይደለም ኢየሱስ ሞቱ ተነሳ ከተባለ በኋላ ሲፈልጉት ነበር። እነዚያ አካላት ለአስራ አንዱ ለሌሎቹ ነገሯቸው ይላል። አማኞች ናቸው እነዚህ፣ ለአማኞች ተነገራቸው ስለ ኢየሱስ። ከዛ በኋላ ሊፈልጉት ሄዱ፣ አላገኙት። ከዛ በኋላ ይሄዱ፣ ጴጥሮስ ተነስቶ ወደ መቃብሩ ሄደ፣ ሌሎቹ ደግሞ ወደ ሌላ ቦታ ሄዱ። ከእነርሱ አለ አንዴት፣ ከእነርሱ ሁለቱ በዚያን ቀን ሄዱ። ከአማኞቹ ሁለቱ ይሄዱ ነበረ፣ ኢየሱስ መሀል ላይ ተገለጠላቸው መሀል ላይ መጣ። ምን ያደርጉ ነበር? አብሯቸው ይሄድ ነበር ሲነጋገሩና ሲመረምሩ፣ ኢየሱስ እራሱ ቀርቡ ከእነሱ ጋር ይሄድ ነበር። ያ አብሯቸው ይሄድ ነበር ግን አላወቁት፣ አላወቁትም። ነገር ግን እንዳያውቁት አይናቸው ተይዞ ነበር። ያ ከዛ ቀጠለና በቃ አብሯቸው እየተጓዘ እያወራቸው ይሄዳል። ምንድነው አላቸው። ልክ እንደ አዲስ ማለት ስለ ራሱ ይጠይቃቸዋል። ይሄ ምንድነው አላቸው። እንግዲህ እያዋሩት ነው፣ መንገደኛ አብሯቸው። ይሄ ምንድነው አላቸው። እነሱ ነገሩት፣ እኛማ ያሰማያ ስለ ኢየሱስ ነው አሉት በእግዚአብሔርና በሕዝቡ መካከል ስለነበሩ ስለ ምርቱ ስለ ናዝሬቱ ስለ ኢየሱስ ነው አሉት። ለራሱ እየነገሩት ነው፣ አብሯቸው እየተጓዘ ነው፣ ግን ስለራሱ እየነገሩት አላወቁትም። እስከዚህ ድረስ ማለት ነው። ከዛ ቀጠለ፣ አብሯቸው ተጓዘ፣ አብሯቸው ተጓዘ። በቃ ጉዞ መሸ። ሲመሽ በቃ ናቲኛ ጋር እና ኢየሱስ ራሱን ነው እንደዚህ ቀያይራል። ስለዚህ ለምን ዘለሽ ጥያ አይንሽን ወደ አላህ ታዞሪያለሽ? ኢየሱስ ራሱን እንደዚህ ራሱን ነው ሊለውጥ ይችላል። ያው እየተለማመደ ትሬኒንግ ሲሰራ ይሄ ነው አንድ ነገር ላውራ ሲሉ ስለ ራሱ ነው። አንዴ አንዴ አንዴ ስጨርስ እኔ እያወራ ያለሁት ልጠይቅ የገባሁት ከቁራን አምሳዬ የእሱ አሟሟት እንዴት ይታያል? እንጂ ከኔ ጋር አነፃፀረ። መጀመሪያም ከኛ ጋር አነፃፀረ። መልስ እንድሰጠኝ ሳይሆን እናንተ እንዴት ነው የምታምኑት የሚለውን ፖይንት ነው የጠየኩት። በቃ ለእኛ ደግሞ አይኑ ተይዞ አይናቸው ተይዞ ነው እንጂ ተመስሎባቸው አደ ምናምን፣ አይናቸው ተይዞ ነበ፣ አብሯቸው እኮ እየሄደ ነው። ምን አለ ታዲያ? አይናቸው ተይዞ ነበረ እንጂ ተመስሎ አላለም። አንድ የሚታረግ እናት፣ አይ አንተም እያፈራኝ ስላልሆነ ነው እኮ እያ እኮ እሺ፣ እሺ፣ ተመልሽ ልናልሽ፣ ላስፋልሽ፣ ታስረጀናልሽ። ጥቅሱን ልክፈተው። እነማን እንደሆኑ ምን እያደረጉ እንደሆነ አላቅም አልሽ እኮ ነው። በአይናቸው ተይዞ ነበር። እንዳያውቁት አይናቸው ተይዞ ነበር። በቃ ታዲያ ስለዚህ ኢየሱስ እራሱን ይቀይር ነበር እንዳይታወቅ። አይናቸው እንያያዝ እና ይቀይር ነበር። አንድ አይደለም። ማንን ነበር ሲያዩ ነበር? እዛ ቦታ ላይ ምግብ እየሰጡ እኛ ጋር ደርሶ የነበረው ማንን ነበር? ታዲያ እሱን ምንም አልተገለጸም። የተጻፈ ነገር የለም ግን እንዳያውቁት ሰው እንደሆነ ልንገርሽ፣ እዛ ቦታ ላይ ሰው እንደሆነ እዚህ አካባቢ ላይ ለብቻ ነበር እንደምትኖረው አሉት። ለእራሱ እዚህ ለብቻ ነበር እንደምትኖረው አሉት። ሰይጣን እያዩ ቢሆን ኖሮ አንተ ሴጣን፣ ዞር በሊሉ ነበር። ሌላ አይነት ፍጥረት በቃ። ስለዚህ የሆነ ሰው እያዩ ነበር። እዚህ ሰውማ እያዩ ነበር ግን እንዳያውቁት አይናቸው ተይዞ ነበር እንጂ ተመስሎባቸው፣ ወይ ደሞ አስመስሎ ነበር የሚል ቃል ራሱን በሌላ መልክ ይመጣል አንዴ ስትያዙ እንደዚህ ነው ተውታ። አንዴ ፕሊስ እሺ። አንዴ ላውራ አውራ። እሺ ነው አዎ። በቃ እዚህ ቦታ ላይ አንደኛ እነሱ ሰው ነበር ሲያናገሩ የነበረው። እዚሁ ክፍል ላይ ሰው ነው እያናገሩ የነበሩት። ነጭ ነገር ያዩ ብለን አትታይ አንተ ሰው ይሉት ነበር፣ ይታያቸው ነበረ አንደኛ ሁለተኛ፣ እዚህ ከተማ ላይ ብቻ ነው እንደምትኖረው ሲሉት፣ እንግዲህ ሰው እያዩ ነው ሲያወሩ የነበረው። ምግብ ሰጡት አብሯቸው ይበላ ነበር። እስከዛ ድረስ ግን እሱ ኢየሱስ መሆኑን ነው ማያውቁት እንጂ ሰው እንደሆነ ማያውቃሉ። ኢየሱስ አብሯቸው የተጓዘ ያለው ኢየሱስ አብሯቸው ይሄድ ነበር። ስለዚህ እዚህ ቦታ ላይ የምናየው ኢየሱስ እንዳይታይ ይሁን ነበር ማለት ነው። ሌላ ሌላ አይነት እሱ መሆኑን እንዳያውቁ ያረግባቸው ነበር ማለት ነው። ይሄን ያረገው ማን ነው? ያው ኢየሱስ ራሱ አብሯቸው ይሄድ ነበር። ከዛ ልክ ሲያውቁት እንደተፈጠረ ታውቃላችሁ። ልክ እንደ ኢየሱስ መሆኑን ተከፈተላቸው። ኢየሱስ ነው ብሎ ሲያዩ ጠፋባቸው፣ ተሰወረ። ቃል በቃል ነው የሚለው ተሰወረ ይላል። ስለዚህ ኢየሱስ ነው። ይሄ ሁሉ እኮ ለምን እንደሆነ አይደለም፣ ቆይ ቆይ፣ ለምን እንደሆነ መጽሐፍ ቅዱስ ያብራራ። እኔ አንተን ቁርአን መጥቼ አይመጣው። እናንተ ልትፈታው አትችልም፣ ፕሊዝ የራሱ ፍቺ እና አካሄዳለሁ እንደ መጽሐፍ ቅዱስ እኮ ተረት ተረት አይደለም። ማንም እየተነሳ የሚተረጉሙ እሺ። ምንድን ነው ምንድን ነው የተፈጠረው? አልኩህ እኮ አሁን እኔ እኔ ስለ እኔ ላስረዳ አልነበረም የገባሁት። እሺ ምን እንደተፈጠረ አንቺ ነገር አሁን ታውኩልሽ አይናቸው ተይዞ ነበር አልኩ ምክንያቱም እሱ ሁሉም ባሉበት ሊገለጥላቸው ስለፈለ ከሞት መነሳቱን ሲሄድ ያምኑ ንቁ ያሉት ከማን ጋር ነበር እየሄዱ የነበረው አላለም ግን አይናቸው እንዳያውቁት አይናቸው ተይዞ ነበር ከተገለጠላቸው በኋላ ነው

እሺ ለስራ ስህተቴን እቀበላለሁ አልኩህ፣ ከመጀመሪያም እነግርህ ያለው? እኔ ስለኔ ላስረዳ አይደለም የሚገባው። ያንተን ማስረዳት ያንተ ፋንት ነው። አወራሽ እኮ አትቋረጥሽና መጽሐፍ ቅዱስ እኔ ላስረዳ አልሽ፣ ስታስረጂ ደግሞ ተፈጠረ ከባድ ሰሰሳሽ ትልቁ ላይ አድርጉኝ ከተገለጠ በኋላ ካወቁት በኋላ ነው የበላው ብላለች። ስህተት ነው፣ ይሄን ላሳያቸው። እሺ ላሳያቸው፣ አንድ ትልቁ ላይ አድርገው እሷ የተናገረችው ከባድ ስተት እንደሆነ ላሳያቸው። እሷ ከተገለጠ በኋላ ላይ የበላው አይደለም ሳይገለጥ በፊት ነው። ወደሚሄድበት መንደር ቀረበው፣ አለ ከእኛ ጋር እደር፣ ማታም ቀርበዋል አሉት፣ ቀኑም ሊመሽ ጀባር ብለው ግድ አሉት፣ ከእነርሱ ጋር ሊያድር ገባ አለ። ከዛ ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራን አንስተው ባረ ቆርሶም ሰጣቸው። ስለዚህ ከዛ በኋላ ነው አይናቸው የተከፈተው፣ ከዛ ተሰወረባቸው። ስለዚህ መጀመሪያ ነው ለማዕድ ይቀርብ እንጂ በኋላ ከተገለጠ በኋላ ለማዕድ ይቀርብ። እሱን ራሱ እንደዚህ አይነት ነገር አሁን ወደ እንድታገልሽም ምን ለማናገር የፈለኩት አሁን ቁርአኑ የሚናገረው ብሎ አላስገምጠም ምን አለ አልገደቱም አልሰቀሁት ነገር ግን ተመሰለ ነው የሚለው ተመሰለ ሲል አላ ሰለ ምን ነገር የለውም ነገሩ እንደተመሰለ ብቻ ነው የነገረን አሁን እዚህ ላይ አንቺ አላህ ነው ብለሽ የሆነ ማንነትን ምንነት አይደለም አላህ ላይ ይደብራል አላልሽም አሁን አይደል ለመጀመሪያ እኮ አልሰማኝም። በቃ አንድ የፕሊስ ሚውት አድርጊ በቃ ይሄን ቃል ሰምቻለሁ ነው ሚውት አድርጊ። እንደዚያ አይደለም ያልኩት እኔ እኔ ግማሽ ማቃቸው ሰዎች አስመሰልባቸው ይሉኝ ነበረ ደሞ አይደለም እንደዚያ አለኝ። ኦኬ እሺ፣ ቁርአን የሚናገረው ተመሰለ ነው። እነሱ እንደተመሰለ ነው የምንረዳው እነዛ ገዳዮቹ ይሁን እንደተመሰለባቸው ነው የምናውቀው፣ እንጂ ማን አስመሰለ ምን ተመሰለ የሚል ነገር የለም። ግን ማን አስመሰለ ምን ተፈጠረ የሚለውን እንደዚህ ቆፍረን ለማወቅ ከፈለግን እንደ ካንዲዴት እንደ ተጠርጣሪነት አንቺ ባሰብሽው ከሆነ እንደ ካንዲዴት ካወጣን መጀመሪያ ካንዲዴት የሚሆነው ኢየሱስ ሱራ ተጠርጣሪ ይሆናል። እምልሽ ለምን ካልሽ እንደዚህ የማድረግ ሂስትሪ ያለው ብየን የመጣውልሽ ግን፣ አይታወቅም ካል አይታወቅም መዘን ይችላል። አንቺ ኖ በግድ አላህ ሊሆን ይችላል ብለሽ እጅሽን ስታስገቢ፣ እንግዲህ ለማስረዳት እኮ መምጣት አይጠበቅብን ነው ይኸውልሽ ይቅርታ፣ እኛ ጋር አልተጠቀሰም። ተመሰለ ብቻ ነው የሚለው። አንቺ ነው በራስሽ አሰርታረክሽ በራስሽ በቃ፣ አላህ ነው የሚያደርገው። በፈጣሪ ጥሩ ነው፣ አንድ ብቻ አስመሰለ ካላችሁ ይኸው ላይ ኢየሱስ መጀመሪያው ተጣጣሪ ኢየሱስ ነው የሚሆነው። ኮስተር ረጅም አሁንም ያንተን ለማስረዳት እኛ ጋር አትምጣ። ያንተ የኔ እውነት ነው ካልካብዱ፣ ያንተን እንዲህ እንዲህ ብሎ ማብራራት ነው እንጂ በሌላ ምንድን ነው የዛን እውነት ማነጻጸር። ይሄ ነው ማለት ያለብን እንጂ እናንተ ብሎ ማወዳደሩ መልስ አያደርገውም። ችግር የለውም። በቃ ሁሱ አሁን እኮ የገደሉ መሰላቸው። ስለዚህ ሌላም ሰው ይሆናል የገደሉት ማለት ነው። ኢየሱስን አልገደሉት፣ እኛ እርግጠኛ ነን። አምላካችን አለ ነበር ምንድን ነው ወማ ቀተሉ ወማ ሰላ። ስለዚህ ክሊር ነገር የለም ማለት ነው እዚህ ጉዳይ ላይ ክሊር ነገር ነው ያለው። ለምን ሲባል ክሊር ለምን እንደሆነ ልንገርሽ ማለማታቆርጭኝ ከሆነ አ እየተወራ ያለው ስለምን ሲባል እየተወራ ያለው ለምሳሌ፣ እየተወራ ያለው ስለ ኢየሱስ ነው። እኛ ስለ ኢየሱስ እንድናቀኝ የጠየቅነው ለኛ ልክ እንዳለፉ ነቢያት ነው። ክርስቲያኖች፣ ይሄ ነገር ስለምታሽከረክሩት አላህ ምን አለን? አልገደሉትም፣ አልሰቀሉትም። አሳጥሮ ነገር ለኛ ኢሬሌቫንት ነው። ሲራመድ እንደዚህ ነበር፣ ወደዚህ ሄዶ ነበር፣ እንዲያደርግ ነበረ። ለናንተ ነው ትልቅ ነገር። ለኛ አንዱ አምላክ ነው ትልቁ ነገር። ከዛ አንጻር ነው የጠየኩት። እኔ እሱ ያልተሰቀለ ለኛ የተነገረን እሱ አልተሰቀለም። ማንም ሰቀለ ልብስ የለበሰው የሚለው ለምሳሌ አዳምና አዳም ወድቀው አይደል በልተው ግን ፍሬው ከለሩ ምን አይነት ነው ብለብ በሻው ማሰጃ ታመቻች የበሉት ፍሬ። እኔኮ ያ ጥያቄ አይደለምማ ጥያቄ እኔኮ በጣም ትልቅ ውዝግብ የሚፈጥር ነገር ስለሆነ ነው። ምንድን ነው የሚመስለው መስ ውዝግቡ የሚፈጥረውማ? እነዚያ የመሰላ ኢየሱስ የመሰላቸው ሰዎች አሁን ለምሳሌ ወንጀለኛ ያዝኩ ብለህ ንሱ ሰው ለመግደል ማለት ነው። እኛ ጋር ያለው ኢየሱስ ተሰቅሏል ወይስ አልተሰቀለም? ከሆነ ቁርአን አልገደም ማለት ነው። አይ ነው አውቃለሁ፣ አውቃለሁ እሱ አልነበረም። ኤኒዌይስ እሺ፣ አመሰግናለሁ። እሺን ተወውና አንድ ብቻ ነገር አብራራልኝና ከናንተ ወርዳለሁ። ለአነጋገር በጣም ይቅርታ። እሺ ክርስቲያኖች ታች ካላችሁም፣ ለአንቺ በጣም ይቅርታ አላህ፣ አነጋገርሽ ትንሽ ለምንድን ነው አላህ የሚደብር ነገር አደረገ? ይሄ ቃል በቃ እሱ ሙስሊምን ወንድም እህቶቼ ተመሰለባቸው አስመሰለባቸው የሚል ነገር ስለነገሩኝ ያንን ይዤ ስለመጣሁ ነው እንደዛ የጠየኩት ሁሱ። እሱ ደግሞ አይ እንደዛ አይደለም ሲለኝ፣ ኦኬ ብዬ በሱ መንገድ ሄድኩኝ እንጂ መጀመሪያ አመጣጤ የነበረው ሌላ ኮንሰፕት ይዤ ስለመጣሁ ነው እንደዛ ብዬ ሳሂህ አልቡካሪ 51 ዜሮ አምስት ላይ ያለውን ኮንሴፕት ልታስረዳኝ ትችላለ? ትንሽ ስለ ተወዛገበብመጀመሪያሱአለሱይቀጥልአዛኛነው ያላች በዛን ጊዜ የነበሩ ሰዎች ኢየሱስ በዛን ጊዜ የነበሩ ሰዎች ኢየሱስ እንዳልተሰቀል እንዳዩ ተቀልሽ ሌላ አካል እንደተሰቀለ እንደተናገሩ ከምን ላይ ድሮ ከቁራን አይደለም መጀመሪያ ክፍለ ዘመን ማስረጃ። በዛን ጊዜ የነበሩ ሰዎች ኢየሱስ ሳይሆን ሌላ አካል የተሰቀለው ኢየሱስ እንደውም ዳሪ ዳሪ ይዞ እየሳቀ ነበረ ብሎ የተናገሩት ማስረጃ ነገር ማንም ተነስተ እንዴት ያምናለው? ስንት ጉድስ ምንም ብለው ሊጽፉ ይችላሉ። አሳቢ ልንገርሽ እያልኩሽ ያለች እኛ አሁን እናንተ ነው ይህን ሀሳብ ያመጣችሁት። አንቺ አሁን በምርጫሽ ነው። እኛ ሙስሊሞች ስላለንና ስላሌለን ሳይሆን እኛ ሳንኖር ራሱ ይሄኛው አላህ ይሄኛ ሁኔታ ደብቆ ታበቃል። አልደበቀውም፣ አልደበቁም፣ ግልጽ። ለሌሎች ሰዎች ላይሁን ለሚሰቅሉት ሰዎች ሆነባቸው እንጂ በዛን ጊዜ ለነበሩት ሰዎች ለህዝቡ ግን አልተሸፈነባቸው ነበረ ይሄን በዛ ጊዜ ከነበሩ ሰዎች እኛ እኮ የለ። ስድስተኛው ክፍለ ዘመን አደረሽው ከዛ ድሮ ሁለተኛው ክፍለ ዘመን ከነብዩ ሰለላሁ ዐለይሂ ወሰለም በመምጣት 400 ዓመት በፊት ከነበረ እኛ የለንም እኛ ልንጽፈው አንቺ ከዛ ጊዜ ከነበረ ጽሁፍ፣ ኢየሱስ ሳይሆን የተሰቀለው ሌላ አካል የተሰቀለው የሚለው አካሎች እንዳሉ ብናሳይሽ ሳይሽስ ከኛ ራስ ተጅ ትወርጃለሽ እንዴ ያለ ማለት ነበራችሁ አቹ እንጂ። ስድስተኛው ክፍለ ዘመን አይደል ነው ቁርአን መጣ ምትሩት ከቁራን በፊት ካለ እኮ ላሳይሽ። ቁራን ለማንተ ነገር ነው እንጂ እናንተ ናችሁ እንጂ ከመጀመሪያውም ነበር አይደል እንደምትሉት እኮ። ከኛ ጊዜ ከኛ ጊዜ አይቆይ። እኛ አሁን ቁራን ነው ወጥቶ አልገደሉትም፣ አልሰቀሉትም። እኛ እውነታውን ነው ቁራን ይረግጠታል። ግን ከዛ ከቁራን በፊት እንኳን ኢየሱስ አልተሰቀለ የሚለው ነገር እንደነበረ ላሳይሽ። ከነብዩ ሰለላሁ ዐለይሂ ወሰለም መምጣት 400 ዓመት በፊት ከነበረ ታዲያ ለምን እሱ አልተጻፈም ቁራን ላይ? ያለፈ ነገር አይደል የዘገበው ቁራን። ለምን እሱን አልዘገበም? እውነት ስላልሆነ አይደል? አለ ቁርአንማ ነገረን፣ ስለ ኢየሱስ አለ። በቃ ሐሳብ ሳይሆን አዲስ ፎሬን የሆነ ድንገት ድንገት አለ የሚባል ራሱ ሳይሆን፣ ሂስቶሪካል የራሱ ወደ ኋላ ሄደን ወደ ኋላ ሄደን፣ እንኳን ከነቢዩ መምጣት በፊት እንኳን እናንተ ራሱ የናንተ አባቶች ከመኖራቸው በፊት እንኳን ኢየሱስ እንዳልተሰቀለ ማስረጃ መምጣት፣ ሌላ አካል እንደተሰቀለ በእሱ ቦታ እኮ አልኩ እኮ። አብዱ እኔ ማን ከኔ እምነትና ከኔ ሀረግ የወጣ ሰው ማንም ምን የሚቀባጠር ልቀበለው አልችልም እያልኩ ነው ያለሁት። ስለዚህ እኛ እኛ ሰው ሰ አልተሰቀለ ሌላ አካል ተሰቀለ የሚለው ነገር ድሮም የነበረና በዛን ጊዜ የነበሩ ሰዎች እነሱ ናቸዋ። እኔ ስለ እነሱ አልጠየኳቸው አንተን፣ በአንተ በኩል ያለው እምነት ነው የጠየኩት። እሱን እነሱ ውስጥ ጠይቃቸው ያስረዱኛል። እኔ ሌላው የራሱ ጉዳይ፣ አንተን ነው አንቺ ተሳስተሻል ነው የሚሉት እነሱ። እነዚህ ክርስቲያኖች አሁን ላይ ምን ቡድንን ብጠይቀው የአንቺ አምላክ ልክ አይደለም፣ ድንጋይ ሆኖ ልክ ብሎ ነው የሚመልሰኝ። አንቺ ምንድን ነው ማስረጃሽ? ኢየሱስ ስለ መሰቀሉ የመጣ ሁሉ እኔ ስለ ራሴ ጥያቄ ምንም ስለ እኔ እምነት ጥያቄ ቢኖረኝ ራሱ አንተን አልጠይቅህም። ወይ ደግሞ ምንም አይደለ ግን ስለ እናንተ አንድ ስላልሆን ነው ልጠይቅ ልረዳ አይምሮኝ ክሊር ላደርግ ነው እንጂ ለመነጻጸር እኔ እውቀቱም የለኝም። ለክርክር የሚያበቃ መጽሐፍ ቅዱስን አላውቅም። እኔ በቃ ለመፍ ያርገዋልኩሽ መጀመሪያ የነበረው ኢየሱስ አልተሰቀለም የሚለው ነገር የታሪካዊ እውነታ ከሆነ በኋላ የመጡ ሰዎች ኢየሱስ ተሰቅሏል ለእነሱ ነው እውነታ፣ ለእኛ አይደለም፣ ለእኛ ስህተት ነው። በስፍራው የነበሩ ያዩ ሰዎች ከሃዲ ናቸው፣ ከሃዲ ናቸው እኮ የሰቀሉትም እኮ አሉ። እንኳን የጻፉት ውሸት የጻፉት የሰቀሉትም ጉዳት አለ። ስለዚህ ምንም ምን ነው? ይሰማል ወይ? አዎ ይሰማል። እግዚአብሔር አታላይ ነው ይላል። እኔ አታነጻጽሩልኝ፣ እኔ እንዴት እንደምታምኑ ብቻ ንገረኝ እና መልሶ

አልገረመው እቺን ቃል አውጥተ ሙሉ ኮንሴፕቱን ማብራ ማብራሪ ያለውን ነገር አንዷን ቃል ይዤ እኔ በራሴ አልሮጥም። ሀሳብ ካለኝ አባቶችን ጠይቄ እቺን ፓርት እረዳለሁ። እኔ ግን የመጣሁት እስልምና በምን ይረዳዋል፣ አሟሟቱን በምን ይረዳል ብዬ ነው። ጠይቀው ጀራ ተላ እንደሆነ አይነ ቁጥሩን ይዘሽ ሂጂ በቃ። አዎ ችግር የለውም። እኔ እሱን ጥያቄ ሲኖር አለ የራሴ እንትን። እሺ አንተ አንድ አስረዳኝ። ና አሁን ሌላውን ጥያቄ እንትን ልበል። እሱ በጣም ደጋግመን አስረዳነሽ። እሱን አይደለም ሌላ፣ እሱንማ እሺ ያልኩ፣ ተቀበልኩ። ሌላው ጥያቄ፣ ሌላኛው ጥያቄ፣ ይህ አል ቡኻሪ ላይ ሀምሳ አንድ ዜሮ አምስት ላይ ያለው ኮንሴፕት እስኪ እያነበብክ አስረዳኝ። አን ጥያቄውን፣ አንቺ እና ጥያቄው ብታነብልኝ አይሻልም ፕሊስ፣ በእናትህ ሐሳቡን ንገሪ ስካስ፣ ንገሪን እና አንችን እልስልችለን አሁን፣ ለምሳሌ ሚስትህን ብታገባ አእምራትን ነው የሚባለው፣ ብታገባ ያንተ ትዳራችሁ ምንድነው፣ አይከለከልም ነው ምናምን። ካወቀው ተመችስ ታውቀዋለህ በደንብ ስለማልይዘው ነው። እና አንድ ወንድ ሆሞሴክሹአሊቲ ያደርግ እናትየው ሐራም ትሆናለች ምናምን የሚለው ፓርት አውጣ ነው ቁርአን ላይ፣ ሀዲሱ ላይ ይመጣና በቃ